ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ ሩቺያን በታሰረችበት ክፍል ሆና እየተንቆራጠጠች ወደ ቀኝ ወደ ግራ ትላለች። ከእስረኞቹ መካከልም አንዷ ትናገራለች። እባክሽ አንቺ ሴትዮ አንዴ ወደ ቀኝ አንዴ ወደ ግራ ትመላለሽብኝ፣ እየጨነቀን ያለው የጫማሽ የታከው ድምጽ እየረበሽን ያለው። አርፈሽ ተቀመጭ ባክሽ፣ ራሴን እያመመኝ ነው። ተቀመጭ ባክሽ። ሩችያንም ዞር ስትል ሌላኛዋ እስረኛ ፍጥጥ እያለችም ተመለከታታለች። ምንድን ነው እሱ እንደዚህ የምታፈጭብኝ? ይኸውልሽ እኔ አንዳንድ ነገሮችን ለመገጣጠም እሞክራለሁ። የእኔ ባለቤትም ልክ እንዳንች ነበረ። አንዴ ወደ ቀኝ አንዴ ወደ ግራ ወን ወን ይል ነበር በመጨረሻ አንገቱን ቆርጬ ሰጠለት። ስነ ስርዓቱን ይዞ አልጋው ላይ ተዘረረ። ልሻለሁ አርፎ ተቀመጠ። ይህን እንደሰማች እየዘገነናት ሩችያን በሩንም እየመታች፣ አረባካችሁ ሰዎች ሰውን ለሞ የባካችሁ ወደዚህ ኑልኝ፣ ረጭ እያለች ትጮሃለች። በድጋሚ ፖሊሷም ወደ ሩቺያን ጋር ደርሳ ትናገራለች። ምንድነው እሱ? ምን ፈለግሽ? አሁንም ጠበቃ ያልመጣም። ጠበቃሽ መጥቶ ቢሆን ነው እኮ ያናገርሽ ነበረ። እስካሁን ግን አልደረሰም። ይኸውልሽ እንግዲህ ምን አይነት ደደብነት ነው፣ ቆይ እያለችም ሩቺያን እየተበሳጨ የትናገራለች። እሺ ቢያንስ ለልጅ ደው ይልኝ እባክሽ ልጅ እንዲመጣ ደው ይልኝ ባክሽ፣ ተባበሪ እያለች ሩቺያን ያን ስትናገር ከሷ ጀርባ ያለችው እስረኛም እየሳቀች፣ እባክሽ እባክሽ ልጅ ይምጣልኝ ደው ይለት ባክሽ እያለችም ትስቅባታለች። አትልፊ ባክሽ ማንም ሰው ላንቺ አይመጣልሽም ከዚህ በኋላ። እኔ ግን የገረመኝ ጓደኞቼ ተመልከቱ የፈጣሪ ስራ፣ እዚች ጠባብ ክፍል ውስጥ ሀብታምና ድሃ እኩል ነው። እየተጨነቀች ሩቺያን ብቻዋንም ታወራለች። ወይ ፈጣሪ ሆይ ምን አይነት ነገር ውስጥ ነው የገባሁት? ከዚህ ቅዠት ከመሰለ ቦታ እባክህ ፈጣሪ ሆይ አውጣኝ እባክህ። በሌላ በኩል ኦዛር ከፖሊስ ጣቢያ እየተደወለለት ስልክም እያናገረ ነው። ይኸውልህ ፖሊስ አዳምጠኝ አንድ ጊዜ። በፍጹም በፍጹም፣ ሶመር አይመጣም። ወደሱ በዚህ ሰዓት ወደሱ ጋር አይመጣም። አዎ ፖሊስ ጣቢያ መምጣት አይችልም። ከዚህ በተጨማሪ ልጁ በጣም ስሜታም ነው፣ ይጨነቃል፣ ይጠበባል። እናቱ እንደዚህ አይነት ነገር ውስጥ እንደገባች ካየ በጣም ይረበሽብኛል ልጄ። ይሄ ብቻ አይደለም፣ የግል ጉዳይም በጣም የሚያስጨንቀው ጉዳይ አለበት፣ ነገሮች ተደራርቦበታል ልጄ ላይ እያለ እያወራ ባለበት አይላም እየተራመደ ትኩስ ነገር ይዛለት ወዛር ትደርሳለች። ስልኩን አውርቶ እንደጨረሰ አመሰግናለሁ አይላ ምንም አይደለም። አቶ ዛር እኔ የምለው ግን አቶ ዛር ምንድነው አሁን የምትሆነው እና ሩቺያን ያል? በፍጹም እኔ ሊገባኝ አልቻለም። ይኸውልሽ እመኝኝ አይላ፣ እኔም ልክ እንዳንቺው ነኝ፣ ግራ ተጋብቻለሁ። ለምንድነው እሱ እዛ እስር ቤት እስካሁን ድረስ ያስቀመጧት እያልኩ በጣም እየተጨነኩ ነው፣ ምንም ሊገባኝ አልቻለም። ይኸውልሽ ነገር ግን አታስቢ አይላ፣ ጠበቃችን እንደምታውቂው በጣም ጎበዝ ነው፣ ነገሮችን ያስተካክላቸዋል። እኛ እንረጋጋና እንጠብቅ። ይኸውልሽ ደግሞ አይላ በፍጹም ለሶመር እንዳትነግሪው ስለ እናቱ ጉዳይ እንዳትናገሪ። ይሄ ነገር እስከሚስተካከል ድረስ በፍጹም ሶመር ማወቅ የለበትም። እሱ የራሱ የሆነ ብዙ ችግር አለበት፣ ታውቂያለሽ። ገብቶኛል አቶ ወዛር፣ ለማንም አልናገርም። ነገር ግን ሶመር ከጠየቀኝ፣ እናት የት ሄደች ብሎ ከጠየቀኝ፣ ምንድነው መልስለት? እኔ አላውቅም አይላ፣ ከጓደኞቿ ጋር ምናምን፣ ብቻ የሆነ ሰበብ ነገር መፍጠር ይኖርብሻል። እሺ በቃ አንተ እንዳልከው ይሆናል። በሌላ በኩል ሶመር ቢሮ ቁጭ ባለበት ትኩስ ነገር ይዛ ቱርካን ትደርሳለች። በጣም አመሰግናለሁ። ቆይ አንድ ጊዜ ከመሄድሽ በፊት እየተሰላቸችን በረጅሙ ትነፈሳለች። ቡናውንም ከቀመሰ በኋላ ፊቱን እያኮሳተረ በጣም ጣፋጭ በዝቶበታል። ይኸውልሽ፣ ነገር ግን እኮ ስኳር አልበዛበትም። ለሁሉም ሰው የሚደረገው ስኳር የተደረገል። ምን ሆንሻል? ይኸውልሽ፣ በጣም ማርማር ነው የሚለው። እኔ እንዴት እንደዚህ አይነት ነገር ጠጣለሁ? እባክሽ እስኪ ቅመሹ መጀመሪያ። ከጠረጴዛው ላይም ቡናውን ብድግ በማድረግ የምትቀምስ በማስመሰል በመጨረሻም ትደፈዋለች። ይህን ሲመለከት እየደነገጠ ሶመርም ከተመለከታት በኋላ ፈገግ እያለ ይኸውልህ፣ ቡናው ምንም ችግር የለበትም። ከዚህ በተጨማሪ ደግሞ ይህንን ቡና መጠጣት አልችልም። ያው እንደጸነስኩ በደንብ አድርገህ ታውቃለህ። ለልጄ ጥሩ አይሆንም፣ መቅመስ የለብኝ እንደዛ አካል። ይኸውልሽ፣ ቀኑን ሙሉ እዚህ መሽከርከር፣ በስራ ውጥረት ማብዛት ራሱ ጥሩ አይደለም። አንድ ነገር የገባኝ ነገር አለ ይኸውልህ ሶመር ይህንን ካፌ የገዛው ለስራ ፈልገው ሳይሆን እኔን ለማናደድ እና ለማበሳጨ ብለህ ነው። እንደዛ ነው የሚሰማኝ። ኧረ በፍጹም በፍጹም ለዛ አይደለም ባክሽ። የኔ አለቃ መሆን ለአንቺ አለቃ መሆን ይህን ያክል የሚያበሳጭሽ እና የሚያምሽ ከሆነ ምናልባትም ይህንን ቦታ ትይዣለሽ። አንቺ ከዛ ተቆጣጣሪ መሆን ትችያለሽ። እኔ በፍጹም ይህን ነገር አላረግም። ይኸውልህ ሶመር፣ እንደዛ ከሆነ መልካም እንግዲህ። ቱርካን እኔ እዚህ ቁጭ ብዬ አንቺን እያመላለስኩ እንግዲህ ትታገሽኛለሽ ማለት ነው። በሱ እንኳ ብዙም ተስፋ አታደርግ። ትንሽ ቀን ብቻ ነው የምትጫወትብኝ። እኔ አንተን ሳገለግል አልኖርም። ይኸውልህ አላገለግልህም። ያልሽው ቱርካን እያለም ፈገግ ይልባታል። ምንድነው እሱ ያገለግል ያገለገልሽኝ ቡና እኮን ይዘሽ መጣሽው። ደግሞ ያገለገልሽኝ ነገር የለም። ያው ደፍተሽዋል፣ ችግር የለውም። ለማንኛውም ሶመር ሌላ ቡና ይመጣልል። አቶ ሶመር ማለት ለማንኛውም፣ አንድ ነገር ደግሞ ሳልነግርህ ፍቃድ ልወጣ ነው። ያለሁበትን ሁኔታ አይተው ፍቃድ ይሰጠኛል ብዬ ተስፋ አረጋለሁ። ፍቃድ መውጣት ደግሞ እንደምችል ያው ግልጽ ነው። እንግዲህ ምንም ማድረጋችንም። ሶመር፣ ለማንኛውም ቱርካን አሁን እንደዚህ አይነት ሀሳብ የመጣልሽ ለእኔ ቡና ልትሰሪ ስጤ ነው አደለም? አዎ ልክነ የቡናው ሽታ ነው እንደዚህ አይነት ሀሳብ እንዳመጣ ያደረገኝ። በትኩረት እንድረጋጋና ጥሩ ነገር እንዳስብ አደረገኝ። እያለች እየተናገረችም ጥላው ትሄዳለች። ወደ ውስጥ ከገባች በኋላ ቱርካን ላይ ስልክም ይደወላል። የደወለውም ደላላውም ስራ የፈለገላት ሰው ነበር። ቱርካንም በፍጥነት ገንዘብ እንድታስገባለት ይጠይቃታል። በመጨረሻም ቱርካን ደሞዙ እንዳልተቀበለች ልክ እንደተቀበለችም እንደምታስገባለት ቃል ትገባለታለች። በሌላ በኩል ሩቺያን ሰዓቷ ደርሶ መርማሪው ጋርም በፍጥነት ትሄዳለች። ከመርማሪው ጋር ፊት ለፊት እንደተያየች እየታለ ጠበቃት። በጣም ብዙ ሰዓት ነው ያሳለፍኩት። ጭራሽ ባስ ብሎ ለምን እንደታሰርኩ እንኳን እንዳውቃ አላደረጋችሁኝም፣ ጥፋቴን እንኳን አላወቅሁትም። ወይዘሮ ሩቺያን አንቺ የተከሰስሽበት አቶ ኦዛር ላይ በደረሰው አደጋ ተባባሪ በመሆን ነው፣ እንዲሁም ደግሞ እቅድ በማውጣት። እኔ ምንም ያነሳሳሁት እቅድ ያወጣሁት ነገር የለም። ምን እያልክ ነው ያለኸው? ቆይ ጠበቃ የት ነው ያለኸው? ጠበቃ ማግኘት እፈልጋለሁ በፍጥነት። እባክሽ ተቀመጪ ይኸውልህ ተመልከት፣ እኔን እዚህ በማሰር ምንም የምታገኙን ነገር የለም። እኔ ምንም አላጠፋውም። ምን እያላችሁ ነው ያላችሁት? እንዴት ነው እሱ ባሌን ለማስገደል እኔ የምተባበረው? ወይ ፈጣሪ፣ ወይ ይሄ የማይረባ ክስ ነው። ይኸውልህ በእኛ ቁጥጥር ስር ያለው አቶ ባታል ነገሮችን ያቀናበርሽው አንቺ እንደሆንሽ እንዲሁም ደግሞ እንደተባበርሽው መስክሯል። በአንቺ ላይ መስክሯል። እየዋሻችሁ ነው። ታዲያ እሱ ውሸታም እኮ ነው። እኔን ጥፋተኛ ያደረገው አውቆ ነው። ይሄ ብቻ አይደለም፣ በቪዲዮ ማስረጃ ያገኘነው መረጃም የሚያሳየው ይህንኑ ነው። እየተናገርሽ እና እየፎከርሽ ነበረ። ተባባሪ እንደሆነች በደንብ ያሳያል ቪዲዮ። ምን እያልክ ነው ያለው አልገባኝም። ስለምን ቪዲዮ ነው የምታውረው? በህግ ቁጥጥር ስር የዋለ መረጃ አለን። ይኸውልሽ ለማንኛውም፣ እያለም ቪዲዮውን ከፍቶ ያሳያታል። ከአቶ ባተል ጋር የተደዋወለችውን መረጃ በሙሉ የሚያሳየውን የቪዲዮ መረጃ ስታይ በጣም ተደነግጣለች። ዝጋ፣ በቃ ይበቃኛል፣ ዝጋ፣ በቃ አጥፋልኝ። እንግዲህ እየነገርኩሽ ያለው ሩቺያን ስለዚህ ጉዳይ ነበረ። ይኸውልህ አስረዳ። እኔ የምናገረውን ብቻ እኮ ነው እናንተ እየሰማችሁ ያላችሁት። እሱ የተናገረውን ነገር ምንም አይነት መረጃ እኮ እየሰማችሁ እናንተ እንዳሰባችሁት ደግሞ አይደለም፣ እያለችም ለማስተባበል ትሞክራለች። በሌላ በኩል ወደ ውጭ ወጣ እያለ ሶመርም ስልክ ይደውላል። ሶመርም የደወለው ቱርካን ከስራ ቦታ ተሰውራበት ነበር። መኪናውንም እያሽከረከረ ሄሎ፣ ሄሎ ቱርካን፣ አቤት፣ እየሰማው ነው እያለችም እዛው ጥግ ቆማ ተደብቃበት ስራ ቦታዋ ሆና ስልኳንም ታነሳለች። የኔ ሄድሹ፣ አንዳንድ መስራት ያለብኝ ነገር ነበር፣ ሄጄ ነው። አንተም ብትሆን የራስህን ስራ ተከታተል ባክ። ቱርካን ስልኩንም ትዘጋበታለች። ሄሎ፣ ሄሎ። ወደ ውጭም ወጣ ብላ ቱርካን እየተራመደች ባለበት አንድ የተለጠፈ ማስታወቂያ፣ የስራ መስታወቂያም ትመለከታለች። የቤት ጽዳት ሰራተኛ እንፈልጋለን። በሌላ በኩል አሁንም ምርመራ ላይ ያለችው ሩቺያን። ፖሊሱም እያናገራ ነው። እንግዲህ ቪዲዮ ላይ እንደምናየው ከሆነ ጥቃቱን ያደረሰው ሰው እና እንጂ የተጣላችሁት ወይም ደግሞ የተፋረሳችሁት በገንዘብ ምክንያት ነው። ይኸውልህ የተናገርከው ነገር ትክክል ነው። በጣም ተበሳይችና ተናድጄ ነበር። ምክንያቱም የነገረኝ ያሰውዬ እንደሆነ በቀድሞ በባለቤቴ ሚስትና በባለቤቴ መካከል አሁንም የቀጠለ ግንኙነት እንዳለ እየነገረኝ ነበረ። እናም ለሰውየው የደወልኩለት ሴቪላ የምትባልን ሴት ከባለቤቴ ላይ ዞር እንዲያደርግልኝ ነበረ። ከቻለ እንደውም ወደ ሌላ ሀገር ይዟት እንዲሄድ እፈልግ ነበረ። ይህን ሁሉ ነገር ደግሞ ማድረገው ቤተሰብ እንዳይበተን ለመጠበቅ ነው። ለባለቤቴም ብዬ ነው ነገር ነገር ግን ሰውየው በስልክ እንደምታየው እያስፈራራኝ ነበር። ባልሽን ጎዶዋለሁ እያለኝ ነበር። ይሄ ብቻ ደግሞ አይደለም፣ ገንዘብም ጠይቆኛል። እናም የተበሳጨሁት ይውልህ በዚህ ምክንያት ነው የተናደድኩት ለዛ ነው እንደዛ የምለፈልፍ የነበረው ነገር ግን እኔ በፍጹም ባለቤቴን ለመጉዳት ማስብ ሴት አይደለሁም እናንተ መረዳ ከቻላችሁ ያ ሰውዬ በባለቤቴ ላይ ጥቃት ለማድረስ እንደውም እየሞከረ በነበረበት ሰዓት የደወልኩት አርፎ እንዲቀመጥ ነገር ግን ገንዘብ እፈልጋለሁ አለኝ ገንዘብ ነው የምፈልገው አለኝ ነገር ግን አቶ ባትል ይሄንን ነገር አልተናገረም ይኸውልሽ የተናገረው በሌላ መልኩ ነው ገንዘብ እንደተቀበለሽ ገንዘቡን የተቀበለበትን ደግሞ ሀላፊነቱን እንደተወጣ አቶ እዛርን እንደደበደበው ነው የተናገረው በሰጠሽው ገንዘብ ይኸውልሽ እየዋሸን ያለው ፖሊስ እየዋሸን ያለው እኔን እያስፈራራኝ ነበር እንዴት ነው እናንተ ወንጀለኛ የምታምኑት? ቆይ እንዴት የሱን ቃል ተቀብላችሁ ታምናላችሁ? እኔ እኮ በዚህ ማህበረሰብ ዘንድ ትልቅ ክብር ያለኝ ሰውና ታማኝ ሰው ነኝ። ሩቺያን ኮርማን ነኝ። ይህን ነገር ላስታውሰው እወዳለሁ። እሱን እንኳን አውቃለሁ። አንቺ ሩቺያን ነሽ። ከዚህ ቀደም በባለቤትሽ ተገደሽ ነበረ፣ ወደ ሌላ ሴት ሄዶብሽ ነበር። ይሄ ደግሞ ክብርን የሚነካ ነገር ነው። እንደዚህ አይነት ችግሮች ደግሞ በሚስጥር ነው የሚፈቱት። ይኸውልህ ተመልከት፣ ከባለቤቴ ጋር ያለፈ ችግር ነበረብን። ነገር ግን እኔ በፍጹም ቤተሰቤና እንዲሁም ደግሞ ባሌን አልጎዳም። እኔ አሁን እየተጨነኩና እያሰብኩ ያለው ስለ ቤተሰቤ ብቻ ነው። ይኸውልህ እመነኝ፣ በእውነት ላለሁ በጣም ነው የተጨነኩት፣ እንዲሁም ደግሞ የፈራሁት በዚህ ጉዳይ ነኝ። ተከሳሽ ስታደርጉ በጣም ደንግቻለሁ። ነገር ግን ይኸውልህ፣ አንድ ነገር ትተባበረኝ ይገባል። ይህንን የቪዲዮ ቅጄ በፍጹም ለቤተሰቤ ለልጄ፣ ወይም ደግሞ ለባለቤቴ በፍጹም እንዳታሳዩ፣ ባካችሁ። በፍጹም ማወቅ የለባቸውም። የቤተሰብ ጉዳይ ነው ነገር ቤተሰብ እንዲበተን እኔ በፍጹም አልፈልግም። ይኸውልሽ ሩቺያን፣ ይሄ ጉዳይ ወደ ፍርድ ቤት ይደርሳል። ወደድሽም ጠላሽም ይህንን የቪዲዮ ማስረጃ ሁሉም ሰው ያውቃል። ቤተሰብሽም፣ እንዲሁም ደግሞ ውጭ ሰው። ይሄን ነገር መደበቅ አይቻልም። አይሆንም፣ አይሆንም። እኔ ለሁሉም ነገር ተወቃሽ አደለውም። ይኸውልህ፣ እንደውም ይበቃኛል፣ በፍጹም ይበቃኛል። በቃ ከዚህ በኋላ እኔ ከአንተ ጋር ማውረው ነገር የለኝም። ከጠበቃ ጋር ብቻ ነው ማውረው። ወይዘሮ ሩቺያን፣ አሁን ይበቃናል። በጣም ጥሩ። መደውል እፈልጋለሁ፣ ስልክ ልደውል። ይሄው እንግዲህ አልተፈረደብኝም፣ እስረኛ አደለውም፣ አይደለም። ስለዚህ መደወል ይችላሉ። ፍቀድልኝ በማጋ ነው ምደዌው እያለም ይጠይቃታል። በሌላ በኩል የተጨነቀው ሶመር በመጨረሻ ወደ ቱርካን ቤት ደርሶ በሩንም ያንኳኳል። ቱርካን ቱርካን እያለም ይጠራታል። በመጨረሻም ስልክ አውጥቶ መደወል ይጀምራል። እየተሰላቸች ቱርካን ስልኳንም አውጥታ ስትመለከት ሶመር ነበረ ስልኩን ለማንሳት ወደ ቦርሷ መልሳ አከታ። ቀና ስትልም በቤቷ ጋር ደርሳ ነበርና የሶመርን መኪና እንዲሁም ደግሞ ሰመርን ታየዋለች። ከሶመር ጋር አይን ላይን ይተያያሉ። ተመልሳ ለመሄድ ስታስብ ቱርካን ቱርካን እያለም ያስቆማት። ምንድን ነው የምትፈልገው? እሺ አሁን ምንድን ነው የምትፈልገው? ስራ ቦታ ስራ አላሰራልክ እቤት የመጣ መንገድ ላይ በይኩበት ሁሉ ትሄዳለህ፣ በይኩበት ሁሉ ትከተለኛለህ። ምናልባት እኮ እንደዚህ እየሆነ ያለው ቱርካን፣ አንቺ እየሸሸሽኝ ስለሆነ ከኔ እየሮጥሽን ያለሽ። ትክክል ነው የተናገርከው። ከአንተ እያመለጥኩ እየሮጥኩን ያለሁት እየሸሸው ነው። አንተ ደግሞ ጭራሽ እየባሰብን ያለው ከጎኔ መሆን ነው የምትፈልገው። እኔና አንተ ይኸውልህ፣ ብቻችንን ስንሆን ሁልጊዜ ጊዜ መጣላት ነው። ለምንድነው እንደዚህ ምን ሆነው? ለምን እንሰቃያለን? ለምን አርፈህ አትቀመጥም? ይኸውልሽ እኔና አንቺ ቁጭ ብለን ብናውራ ችግራችንን ብንፈተው እኮ እንደዚህ አይነት ነገር አይፈጠርም። በመጨረሻም ዝም ብላውም ቱርካን ወደ ውስጥ መግባት ትጀምራለች። ሶመርና ቱርካን ገብተው ቁጭ ይላሉ። እሺ ይኸው ተቀምጠናል። ምንድነው እሱ መውራት የምፈልገው እያዳመጥኩ ነው ያለው። መጀመሪያ እንድትመልሽልኝ የምፈልገው ነገር እየጠበኩሽ ነው ብዬሽ ነገርሽ ነበረ፣ ቀጠሮ ነበረን። ለምንድነው እሱ ያልመጣሹ የዛን ቀን ምሽት ይኸውልሽ በኔና ባንቺ መካከል ትልቅ ለውጥ ይመጣል ብዬ እያሰብኩ ነበር ትመጫለሽ ብዬ በጣም ተስፋ አድርጌ ነበር ነገር ግን አንቺ ሶመሬ ይኸውልህ እኔም እያሰብኩ ነበር የሆነ ነገር ይቀየራል ብዬ እያሰብኩ ነበር ወደ አንተ ጋር ምልመጣ ነበር ተነስቼ ነበር ነገር ግን አስታወስኩ ይኸውልህ ቃል ከገባህልኝ በኋላ ሁሉንም ነገር ከመጀመሪያውን እንጀምረው እያልክ ቃል ከገባህ በኋላ እያንዳንዱን ንቃህን ለሚኒ እሰጥሃታል እሷ ወስደዋለች ምንም ነገር የለም ምን እያልሽ ነው ያለሽው እኔ እኮ አይደለሁም እንደዚህ ያደረኩት፣ ቱርካን እኔ እንደዛ አላደረግኩም። ሚኔ ከየትን ያገኘችው የኔ ንጋ? በእውነት እልሻለሁ ቱርካን፣ ነገሮችን ሁሉ በጣም እያጋነንሽ ነው ያለሽው። በሽታ እየሆነብሽ ነው ያለው። በቃ በእውነት እውነቱን ለመናገር ይኸውልሽ ቱርካን፣ ያንችን እንደዚህ መሆን በጣም እፈራዋለሁ። እኔ ምን እያልከኝ ያለሁ? በሌላ በኩል ሚኔ ልጇን እያጫወተችም ትናገራለች። ከዚህ በኋላ አባታችን ከእኛ ጋር መኖር ይጀምራል። ያሰብነውና እንዲሁም ደግሞ ያለምነውን ህይወት መኖር እንጀምራለን። ልጄ ኪራስ እያለችም በረጅሙ ተነፍሳለች። ይኸውልሽ እያለ ሶመር በሌላ በኩል ለቱርካን እያስረዳ ነው። ኪራዝ እኔ ጋር ነበረች። እኔ ደግሞ ይኸውልሽ እየወሰንኩ ነበረ የኒኒ አንቺ ጉዳይ በዚህ መልኩ መሆን የለበትም እያልኩ እቤት ደወልኩላቸው የተወሰኑ እቃዎችን እንዲያዘጋጁልኝ የኒ የሆኑትን ዕቃ በመጨረሻም በሩን ከፈተሳረግ ትልቅ ሻንጣ አገኙ ከፊት ለፊቴ በፍጹም አልገባኝም ነበረ። ይኸውል ሚኔ የነበረች የመጣችው እቤት የመጣችው እሷ ነበረች። ይኸውል ሶመር እዛ ጋር አለ አለች። ይህን ሁሉ ነገር የሚፈልገው እሱኑ ብላ ነበር የነገረችን እየተበሳጨ ሶመር ከተቀመጠበት ተነስቶ በፍጹም አይሆንም። ቱርካን እኔም በፍጹም ልታምኝ እኮ አልቻልሽም፣ እኔ ላይ ያለሽን እምነት ሙሉ ለሙሉ አጠፍተሽዋል። ለምን አታምኘኝም? እኔ ከእሷ ጋር መኖር እንደማልፈልግ ለምንድ ነው አታምኝ? እኔን ግን ልታምኘኝ ይገባ ነበረ። ይህን ያክል ልትጠራጠርኝ አይገባም ነበር እያለ ተስፋ እየቆረጠ ለመሄድ ሲያስብም፣ ሶመር በእኔ ቦታ ላይ ብትሆን ምንድነው የምታስበው? አንተ እስኪ ንገርኝ፣ ምን ታደረግ ነበር? በመጨረሻም አንድ ሰዓትን እንደተመለከተ፣ እዚህ ውስጥን ያስቀምጥሽው ለመጣል ወደ ውጭ ልትይው ነበረ። አይ እንደዛ እንኳን አደለም ሶመር። እየተናደደም ካርቶኑን ፍትት አድርጎ ቬሎውን መመልከት ይጀምራል። ቬሎውንም ብድግ ሲያደርገው ቱርካንተን አዳ በመቀስ ቁረጥርት አድርጋ ጥላው ነበርና በጭቅጫቂውን ይመለከታል እየተበሳጨና በጣም እያዘነ ሶመር ቱርካንን ዞር ብሎ እያየ የሙሽራ ቀሚሱንም ብጥስጣሹን ብድግ እያደረገ በድጋሚ ይመለከታል ቱርካን በጣም ትደነግጣለች ልክ እንደዚህ እንደ ሙሽራ ቀሚስ እኔና አንችን ብጥስጥስ ብለን ተለያይተናል አይደለም በመጨረሻም ሶመር ተስፋ ቆርጦ ካርቶኑንም እንዲሁም ደግሞ የሙሽራ ቀሚሱን እዛው ላይ ጥሎላትም ይወጣል ወደ ውጭ ወጥቶ እየተከዘ ባለበት በመስኮት ሆና ቱርካንም ሶመርን ትመለከተዋለች ሶመር እንደተናደደ ወደ መኪናው ውስጥም ይገባል በመጨረሻም መኪናውን እያሽከረከረ ይሄዳል መስኮት ላይ ሆና አሁንም ቢሆን የሶመርን ሁኔታ እያየ ቱርካንም ትተክዛለች። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደውል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከመጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሉላችሁ።